ይህ አዋዜ ሰበር ነው። የራሽያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምንም አይነት ከማንኛውም ስምምነት በኋላ ምንም አይነት የአውሮፓ ጦር የዩክሬንን ምድር ሊረግጥ እንደማይችል አስጠነቀቁ። እንደዚህ አይነት ሰላም አስከባሪ ኃይል የሚኖር ከሆነ ወይም መኖር ከነበረበት፣ ሁሉም ወገኖች የሚመለከታቸው ተነጋግረው የተቀበሉት ነው ሊሆን የሚችለው። ይህንን የሚያራምዱት የፈረንሳዩ ማክሮንም ሆነ የእንግሊዙ ስታርመር ወይም ሌሎች የእነሱ ደጋፊዎች ሰራዊታቸውን ዩክሬን ውስጥ ለማሰማራት ስለሚያደርጉት እንቅስቃሴ ከራሳቸው ውጪ ለማንም ያማከሩት ወይም ያነጋገሩት ጉዳይ አይደለም ብለዋል። ሀገራቸው እንደዚህ አይነቱን የአውሮፓ ጦር በዩክሬን ምድር መገኘት ራሱ ኔቶ ዩክሬን ምድር ውስጥ ገብቶ ከመዋጋት ነጥለን አናየውም። ስለዚህም በራሽያ እና በኔቶ መካከል ቀጥተኛ ጦርነት እንደተጀመረን ቆጥረዋለን ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ፕሬዚደንት ቮሎዲሚር ዘለንስኪ በብራሰልስ ስብሰባ እያካሄዱ ያሉትን የአውሮፓ መሪዎች አመሰገኑ። የመሪዎቹ ስብሰባ ለዩክሬን ወደፊት ስለሚደረግላት ድጋፍ ለመነጋገር ነው። ዘለንስኪ በንግግራቸው በዚህ ጊዜ ሁሉና በተለይ ባለፈው ሳምንት ከእኛ ጋር ጸንታችሁ ቆማቸዋል። ይህ በቃላት ብቻ የምገልጸው ሳይሆን ይሰማኛል ውስጤን፣ ብለዋል። ዘለንስኪ ብራሰልስ የደረሱት ከራሽያ የተኮሰ ሚሳኤል በትውልድ ክፍለ ሀገራቸው ክሪቭሪህ አንድ ሆቴልን ከመታና ሰዎች ላይ ጉዳት ከደረሰ በኋላ ነው። ሆቴሉ ምዕራባውያን የበጎ ስራ እርዳታ ሰራተኞች ቆይታ ያደረጉበት መሆኑ ታውቋል። ይህ በእንዲህ እንዳለ በዩክሬን ጦርነት ላይ ተኩስ አቁም ከተደረገ በኋላ በሰላም አስከባሪነት የሚሰማራ የፍቃደኞች ጥምረት ለተባለው ወታደራዊ ዓላማ ሀያ የሚሆኑ አገራት የራሳቸውን አስተዋጽኦን ለማድረግ ፍላጎታቸውን መግለጻቸውን የእንግሊዝ ባለሥልጣኖች አስታወቁ። ይሁንና አገራቱ አስተዋጽኦ ለማድረግ ፍላጎታቸውን መግለጻቸው የግድ ወታደሮች ለመላክ ተደርጎ መወሰድ የለበትም ብለዋል። በዋነኛነት የፈቃደኞች ቅንጅት የተባለውን ሰላም አስጠባቂ ኃይል እንግሊዝና ፈረንሳይ በዋነኛነት በወይም በአስኳል ጦር በማዋጣት እንደሚያደራጁት መግለጻቸው የሚታወቅ ነው። አስቸኳይ ስብሰባው ላይ የሚገኙት 27ቱ የአውሮፓ ኅብረት መሪዎች አሁን ያሉበትን ሁኔታ መሪዎቹ ለጋዜጠኞች በሰጧቸው መግለጫዎች ለእኩለ ሌሊት አምስት ጉዳይ የውሳኔ ሰዓት የማይሸሽ እውነት በመሳሰሉ ከባድ ሀረጎች ነው የሚገልጹት። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ሀገራት የብራስልስ ቢሮክራቶች ላይ ስልጣን ከመቆለል ይልቅ የመከላከያ አቅማቸውን ማሳደግ ያስፈልጋቸዋል ብለዋል። በስደተኞችና በዩክሬን ጦርነት ጉዳይ ከአውሮፓ ህብረት ባልደረቦቻቸው ጋር በተደጋጋሚ የሚጋጩት ብሔረተኛው መሪ ቪክተር ኦርባን ይህን የተናገሩት ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ትናንት እሮብ ከተወያዩ በኋላ ዛሬ በኤክስ ገጻቸው ባሰፈሩት ጽሑፍ ነው። ኦርባን ከዚህ በፊት የአውሮፓ ህብረት ለዩክሬን የሚያደርገውን እርዳታ ለማገድ ጥረት ያደረጉ ናቸው። ፕሬዚደንት ዶናልድ ትራምፕን ስለ ሰላም በጀግንነት መቆማቸውንም ያደነቁ ናቸው። ዛሬም ለአውሮፓ ምክር ቤት ፕሬዚደንት በጻፉት ደብዳቤ የዛሬ የአውሮፓ ህብረት አስቸኳይ የመሪዎች ስብሰባ ወይም ልዩ ስብሰባ የዩክሬንን ስም በምንም መንገድ መጥቀስ የለበትም ሲሉ አሳስበዋል። እሳቸው እንደሚሉት የአውሮፓ ህብረት ስለ ራሱ ደህንነት ነው ማውራት ያለበት፣ ስለ ዩክሬን አይደለም ባይ ናቸው ይበንዲ እንዳለ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የመከላከያ ፋብሪካ ጉብኝት ላይ ከሚገኙበት ሊቨርፑል በሰጡት መግለጫ የሀገራችን የአውሮፓና የዩክሬን ደህንነትና መከላከያ ጉዳይ በአሁኑ ሰዓት በዓለም ጭንቅላት ውስጥ በአንደኛ ደረጃ የተቀመጠ ነው ብለዋል። ለዩክሬን ስለሚደረግ ወታደራዊ ድጋፍ ሲጠየቁ ዋናው ቁም ነገር ጦርነቱን ሊያከትም የሚችል ዘላቂ ሰላምና ዩክሬን የራሷን ውሳኔ ራሷ እንድትወስድ የሚያስችል አቅም እንዲኖራት ማስቻል ነው ብለዋል። ሁሉም ሰው እዚህ ላይ ማተኮሩ አስፈላጊ መሆኑንና የሚደረስ ስምምነት ካለ ስምምነቱን እንጠብቃለን፣ ወይም እንከላከሏለን ወይም በተግባር እናውለዋለን ብለዋል። መንግሥት የዩክሬንን የደህንነት ዋስትና ምን መሆን አለበት የሚለው ላይ ማተኮር እንዳለበት እየተናገሩት ጠቅላይ ሚኒስትሩ ሲያክሉም በዚህ ላይ እንግሊዝ የመሪነት ሚና ትጫወታለች ብለዋል። ነገር ግን ጠቅላይ ሚኒስትሩ ይህን ሁሉ ካሉ በኋላም ሁሉም ነገር ከአሜሪካ ጋር በቅንጅት መደረግ አለበት፣ ከመከላከያ ደህንነታችን ከአሜሪካ ጋር እየተሳሰረ ስለሆነ ብለዋል። በነገራችን ላይ ስታርመር የፊታችን እሁድ ደግሞ የፈቃደኛ ኃይሎች ቅንጅት ላሉት ወታደራዊ አደረጃጀት ተጨማሪ ጥረቶችን ለማድረግ የእንግሊዝ የፈረንሳይና ሌሎች ሀገራት መሪዎች ለንደን ላይ ሌላ አስቸኳይ ስብሰባ እንደሚያደርጉ ገልጸዋል። የአውሮፓ ሕብረት ልዩ የመሪዎች ስብሰባ የአውሮፓ ኮሚሽን ፕሬዚደንቷ ኡርሱን ፎንደርሊያን የአውሮፓን መከላከያ ወጪ ወደ 865 ቢሊዮን ዶላር ለማሳደግ ያቀረቡትን እቅድ እንደሚያጸድቁ ይጠበቃል። ይሁንና በጀቱ መጽደቅ የሚችለው በ27ቱም አገራት ሲደገፍ ነው። አሜሪካ ግሪንላንድ የተባለው ደሴቷን ሽጭልኝ እፈልጓለው ያለቻት ዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን የህብረቱ አባላት የመከላከያ ወጪን በሙሉ ድምፅ መደገፍ ያለባቸው መሆኑን ለማሳየት መሪነቱን ተጫውተዋል ተብሏል። ወይዘሮዋ ባደረጉን ንግግር ስፔንድ ስፔንድ ስፔንድ ኦን ዲፌንስ ኤን ሴኩሪቲ ብለዋል። ለመከላከያና ለደህንነትህ አውጣ አውጣ አውጣ ማለታቸው ነው። ዳንኤል እንደሰማሁ ነው እንግዲህ። አሁን ፈረንሳይ፣ አሜሪካ ከአውሮፓ ከእኛ ጋር አለመሆኗን ተረድተን የራሳችንን አቋምና አቅጣጫ መያዝ አለብን በሚል መንገድ ለመሄድ ነው እየሞከሩ ያሉት እና አሜሪካንን የሚጠቅሱት አብራነች ብዬ ባስብ ደስ ይለኛል፣ ግን አይደለችም በማለት ነው የሚናገሩት። ለዚህም ነው ለአውሮፓ ሕብረት የኒውክሌር ደህንነት ከለላ ሽፋን ለመስጠት ዝግጁ ነኝ በማለት እየተናገራሉት። አሁን ግን እንደሰማው የእንግሊዙ ጠቅላይ ሚኒስትር ከፈረንሳዩ ማክሮን ጋር የተለየ አቋም ሳይኖራቸው የአውሮፓን አውሮፓ በራሷ የምትቆምበትና ዩክሬንን ደግፋ ከራሽያ ጋር እስከ መጨረሻው ድረስ በእነሱ ተርም በአውሮፓ በዩክሬን ቅድመ ሁኔታ ወይም በዩክሬን እነሱ በሚሉት የሉዓላዊነት እና የግዛት አንድነት ላይ የተመሰረተ ሰላም ወይም ደግሞ ጦርነት መደረግ እንዳለበት አቋም የመውሰድ ሂደትን በመሪነት ምን መጫወት እንፈልጋለን ይላሉ። የእንግሊዟም ከዜናው ላይ እንደምትሰማው መልሰው ግን የእኛ ደህንነትና መከላከያ ከአሜሪካ ጋር የተሳሰረ ነው። ስለዚህ አሜሪካን የሚያስገቡት እና በግልጽ የሚታየው በለንደን በኩል አሜሪካን ከአውሮፓ ውስጥ እንዳትወጣ ጥረት የማድረግ ነገር ነው የምትመለከተው። በሌላ በኩል ደግሞ በፈረንሳይ እና በጀርመን በኩል የምታየው አሜሪካ የአውሮፓን ጉዳይ በዚህ መንገድ ትተዋለችና፣ እኛ ራሳችንን አንስተን ነፃነታችንን ማረጋገጣል በራሳችን መቆም አለብን የሚል አመለካከት አለ። ስለዚህ አሁን ይህንን አውሮፓዊ አንድነት እያየን አይደለም። ምክንያቱም የእንግሊዙ ጠቅላይ ሚኒስትር በመሪነት እንደሚሳተፉ፣ እንግሊዝ ወታደር እንደምታዋጣ በሁሉ ነገር ይሉና፣ ነገር ግን ይሄ ከአሜሪካ ጋር መያያዝ አለበት ነው የሚሉት። ይሄ አንዱ አስቸጋሪ ነጥብ ነው። በሌላ በኩል ደግሞ አሁን የቀረበው የ860 ሳምቲንግ ቢሊዮን ዶላር የመከላከያ ወጪ በጣም ግዙፍ ነው ዳንኤል በአለማችን ላይ ይህን ያህል የመከላከያ ወጪ ያላት አሜሪካ ብቻ ናት የአሜሪካ ወደ 1 ትሪሊዮን ዶላር ይጠጋል እና እነዚህ 27 የአውሮፓ መንግስታት መከላከያው ወደ 860 ሄደ ማለት ከሞላ ጎደል ይሄ የቻይናን ሶስት እጥፍ ማለት ነው። የራሽያን ከሶስት እጥፍ በላይ ማለት ነው። ስለዚህ አሁን ይሄንን ያደረጉበት ምክንያት ለዩክሬን ዋስትና መስጠት ለሚችሉበት ላይ ነው። ስለዚህ አሁን እንደሰማሁ ደግሞ በዚህ ላይ በራሽያ ተቀባይነት አላገኝም። ምንም የሚደረግ ምንም አይነት ለምሳሌ የሰላም ስምምነት የሚባል ነገር አውቶማቲካሊ የሚገኝ ነገር የለም። የድርድሩ አካል ሆኖ የመጀመሪያ እርምጃ ተደርጎ አሁን ጥረት እየተደረገ ያለው በአሜሪካ በኩል ጦርነቱ ቢያንስ ባለበት እንዲቆም ነው። አየ ጦርነቱ ባለበት እንዲቆምና እንዳይቀጥል ተኩስ አቁም ማድረግ ነው። አየ አሁን ይህን ስታደርግ ሰዎች መሞት ያቆማሉ ማለት ነው። ተጨማሪ መፍረስ፣ ተጨማሪ የተለያዩ ነገሮች አይኖሩም ማለት ነው። ከዚህ በኋላ እንግዲህ ድርድሩ ከዚህ በኋላ ነው የሚቀጥለው ማለት ነው። ቤዚካሊ የጦርነቱን መንስኤ እና የጦርነቱን የመጨረሻ መፍትሄ ምን ይሁን የሚለው በዚህ የሚቀጥል ነው ማለት ነው። ስለዚህ አሁን ለምሳሌ በአሜሪካ በኩል በግልጽ ቋንቋ እየቀረበ ያለው ነገር ለፕሬዚደንት ዘለንስኪ፣ አሁን ባለ አቋምህ ወደ ሰላም ድርድር ወይም ወደ ጠረጴዛው ልትመጣ አትችልም፣ ከፕሬዚደንት ፑቲን ጋር የምቻቻለው ነገር የለም ብልሃል ክሬምያ ልሳነ ምድር አሁን በራሽያ ቁጥጥር ስር ያሉ ሀያ በመቶ ግዛቶቻችን በጦርነቱ ውስጥ ከአሁነት ያዙት፣ እነዚህ ሁሉ መለቀቅ አለባቸው። ሌሎችም የፍርድ ጉዳዮች፣ የካሳ ጉዳዮች፣ ብዙ ጥያቄዎች አሉ። ስለዚህ አሁን ይህንን አቋሚ ይዘህ እዚህ መፍትሄ ላይ መድረስ አንችልም። ስለዚህ አንድ ስምምነት ወይም ውል ሊቋጠር የሚችለው ሰጥቶ ማለት አሳልፈ የምትሰጠው ነገር መኖር አለበት። ስለዚህ ለሰላም ፈቃደኛ መሆንን አሳውቀን የአሜሪካ ወታደር እርዳታና የስለላ እገዛ እንዲቀጥል ካስፈለገ፣ ሁለተኛ አገርህ ወይም መንግስትህ አሁን ዶናልድ ትራምፕ እያደረጉ ላለው ይህን ጦርነት በሰላም የመፍታት ሂደት በአንተ በኩል ምን ይቅርብኝ ትላለህ? ምን አሳልፈ ልሰጥ ይችላለ? ለሰላም ስትል ይህን ልስ ነገር ይገባል እያሉ ነው ያሉት። አየህ፣ በአውሮፓ በኩል ያሉ አቋም ደግሞ ፍጹም የተለየ ነው። ዩክሬን አሳልፋ የምሰጠው ነገር የለም ምንም እንኳ ሀያ በመቶ በተጨባጭ መሬቷ የተያዘባት ቢሆንም እና አሁን ፕሬዚደንት ዶናልድ ትራምፕ ይሄንን ይዘው ራሺያን ጦርነቱን አቁሚ ለማለት ምን ይዘው ነው የሚቀርቡት? ለምሳሌ አሁን መሬት ላይ ሞመንተም አላት ራሺያ። በየጊዜው አሁን አጥቂዋ መሬት ላይ ባለው ጊዜ አጥቂዋ ራሺያ ናት። የተለያዩ መንደሮችን ከተሞችን በስፋት እየያዘች ነው ያለችው። ስለዚህ የጦርነቱ መቀጠል ራሽያን ያዋጣታል። ለምን ዛፖሪዥያ፣ ኬርሶን ዶነትስክ የሚባሉት በዋነኛነት እንዲሁም ደግሞ ሉዋነስክ ላይ እዚህ ግባ የሚባላል ምናምን ቢቀራት ነው እነዚህ ላይ ቢያንስ ከ20 እስከ 30 ፐርሰንት የሚሆኑ ግዛቶች ይቀራታል። ጠቅላላ መቶ በመቶ ለመያዝ ማለት ነው እነዚህ ስለዚህ አሁን ውጊያውን መቀጠሏ እነዚህን ግዛቶች ሙሉ በሙሉ በእጇ የማስገባት እድሏን እያሰፋ ነው የሚቀጥለው። በሌላ አነጋገር ዩክሬን በመከላከል ጦርነት ላይ ነው የምትገኘው። አሁን በዚህ መካከል እንደ ራሲያ ወደ ጦርነቱን አቆም ብለሰተላት ምን ሊያገኝ ብላ ጠይቃለች ገብተዋል። ስለዚህ እንደ ዶናልድ ትራምፕም ከራሲያ ጥያቄዎች ውስጥ የት የቱን ምን ሊደረግ እንደሚችል ይዞ ለመቅረብ ለራሲያ ለማሳመን ከዩክሬን ጋር መግባባት አለባቸው። ስለዚህ ለምሳሌ አውሮፓያኖች የሚሉት ዩክሬን ወደዚህም ማትሄድ ወደዚያም ማትበል የኔቶ አባል መሆኗ የማይቀር ነው። እንደ ኔቶ አባል የምትቆጠር ናት ነው የሚሉት ወራዝ አሜሪካ የምትለው የዩክሬን የኔቶ አባል የመሆን ጉዳይ ምንድን ይባለው ቀቢጣ ተስፋ ነው። ዩክሬን ከ2014 በፊት የነበራትን ግዛት መልሳ ታገኛለች ማለት እንዲሁ ቀቢጣ ተስፋ ነው። ምንድነው የክሬሚያ ልሳነ ምድርና ኦልሬዲ አሁን ከሞላ ጎደል በራሽያ ያጅ የገቡትን መልሳት ከባድ ነው የሚሉት። ስለዚህ አሁን ምንም አይነት ስምምነት ለማድረግ ወይም በዶናልድ ትራምፕ አቀራረብ ያለውን ለማዳን ያለውን ለማዳን እንኳ እዚህ ላይ በራሽያ በኩል ወይም ራሽያን ወደ ጠረጴዛ ለማምጣት ይሄ ይሄ ሊሆን ይችላል ወደ ሰላም ጠረጴዛ ስመጪ አንቺ ደግሞ ይሄን ይሄን ትተይልናለች ብሎ ለመነጋገር በራሺያ በኩል በዩክሬን በኩል የምትሆን ነገር ምንድን ነው? አሁንም ክሬሚያ ልሳነ ምድር ማግኘት አለብኝ የምትል ከሆነ ዩክሬን አሁንም ኦልሬዲ የተያዙብኝን ልትከላከላቸው ሳትችል ቀርታ በጦርነት ስለነጠቀቻቸው መሬቶች እንደገና መመለስ አለባቸው የምትል ከሆነ ሶስት ዓመት በሙሉ የአሜሪካ ድጋፍ በአውሮፓ ድጋፍ ተዋክተን ውጊያ ተደርጎ አሁን ያለው ተጨባጭ ሁኔታ ይሄ ነው። አሁን ያለንበት ሁኔታ ነው። ከዚህ በኋላ ጦርነቱን በዛ መልክ መቀጠል ምናልባት ወደ ሶስተኛው የዓለም ጦርነት በአካል ገብተን ወደ ሶስተኛው የዓለም ጦርነት መቀጠል ካልሆነ በስተቀረ ልናመጣ የምንችል የተለወጠ ነገር ምንድን ነው? ስለዚህ የጦርነት መቆም አለበት በሚል የአሜሪካ አቀራረባል። አሁን በአንጻሩ እነ እንግሊዝ የፈቃደኛ ኃይሎች ጥምረት በሚል ሰላም አስከባሪና የሚሉት መሰረቱ የሚነሳው የዩክሬንን ሉዓላዊነትና ሉዓላዊነት ላይ የግዛት አንድነት ላይ እሱን የሚያረጋግጥ ሰላም ነው፣ የሰላም ሀሳብ ነው ሊቀርብ የሚችለው። ገባ። ይሄ ተቀባይነት ከሌለው ጦርነቱን መቀጠል እንዳለባቸው ነው የሚያምኑት። ወይም ለሚቀጥሉ ድርድሮች ተብለው የሚደረስ የተኩስ አቁም ስምምነት ካለም ያ የተኩስ አቁም ስምምነት እንዳይጣስና ድጋሚ ራሽያ ማጥቃት እንዳትከፍት የአውሮፓ ወታደሮችን እናስገባለን። ይሄ ማለት ደግሞ አሁን ራሺያ እንደነገረችኝ የአውሮፓ ወታደር ማለት ቴክኒካሊ ኔቶ ማለት ነው። የኔቶ አባል አገራት አሜሪካ፣ ፈረንሳይ፣ እንግሊዝ ናቸው። በሌላ ስም በሰላም አስከባሪነት ብለው በምን ስም ብትመጣ ያው ተመልሶ ኔቶ ነው የገባው። ይሄ ማለት ኔቶ ቀጥታ በዩክሬን ቦታ ተክቶ ቀጥ ሊወጋኝ ነው ማለት ነው። ይሄ ማለት ሶስተኛው የዓለም ጦርነት ወይም የዓለም መጨረሻ ማለት ነው ነው ያሉት። እና እንዴት አስቸጋሪ ነገር እንደተፈጠረ በዚህ በአውሮፓያኖቹ በኩልና በአሜሪካ በኩል እንግሊዝ ያላት አሻሚ ሚና እንደዚህም እንደዚሁም፣ ፈረንሳይና ጀርመን ሊሄዱበት የሚፈልጉት መንገድ የበለጠ ይህንን ውጊያ የበለጠ አደገኛ የማድረግ አቅጣጫ እንዳለው ነው እና የዛሬው የራሽያ የውጭ ጉዳይ ሚኒስቴር ማስጠንቀቂያ፣ አንድ የእንግሊዝ ወይም የፈረንሳይ ወታደር ቢገባ ኔቶ ቀጥታ ገብቶ ውጊያው በጋራ ምንድን ነው በይፋ የኔቶና የአሜሪካ ሆነ ማነው የራሽያ ሆነ ማለት ነው። ስለዚህም ወደ ሶስተኛው የዓለም ጦርነት ነው የሚያስገባን የሚል ሁኔታ ነው። ዳንኤል ያለው በጣም ጥሩ። አለም ለሰጠን ዘገባ እናመሰግናለን። መልካም ምሽት ይሆንል። መልካም ምሽት። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል፣ የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ አንድ መቶ ሺህ እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።